ሰዎች ሁሉ ሰላም ሁሉ መልካም ላሸው ና ከኔጋ አልሐምዱሊላ። ቪዲዮውን ላይክ ቸድ ስብስክራይብ በማድረግ ጀምሩት። ስለምታበርታቱኝ አመሰግናለው። እና ኑሀሜ እንግዲህ እንደምታየዋት እርግት ያለች ቁጥብ ያለች አደበኛ የምትባል ልጅ ነበረች። ለእህቷና ለእንጀራ ናቷም እንደዚያ የምታዝን አባቷን የምትንገባከብ ጨዋ ልጅ ነበረች ማለት ነው። አሁን ምንድን ነው የተፈጠረው? የኑሀሜ እህት የህፃኗ እናት ጋራ ትሆንና ያው የህፃኗ እናት ስራዋ ታውቃላችሁ፣ እንደዚያ ነው ቁሚሌ ነው ስራዋ። ልጇን ራሱ በሩን ዘግታባት ትሄዳለች፣ ስትመጣ ከፍት ከፍታለች። እስር ቤትማ እንዲያድራ ልጅቱ ብቻዋን ነበረች፣ ና እነ ነሀሜ የተከራዩበት ሆነው ስት ጮህ ሲሰማት ነሀሜ ሂዳ ከፍት አምጥታ ያለውን ነገር ነገረቻቸው። ምን እንደምትሰራ አላቅም፣ ግን ማታ ማታ ሽክ ብላ ለባብሳ ትወጣለች፣ ትላቸዋለች። የት ነው የምትሄጂው? ስላት ቢሮ ነው የሚሄደው ትላለች እና ቢሮ በጨለማ ቢሮ ይከፈታል እንዴ? ብላ እነ ኖሀሜን ትጠይቃቸዋለች። እነ ኖሀሜም አዎ፣ አንዳንድ ጊዜ አንዳንድ ጊዜ ይከፈታል አሁን ይሏታል። እኔ አባቷ ና ኖሀሜ ይጠቋቆምና ስራዋ ምን እንደሆነ ይገባቸዋል። እና እኔ ፈራሁት ምንድን ነበር ኖሀሜን ታበላሻታለ ነበረ። ግን የኖሀሜን እህት እንደ አጋጣሚ ከእናቷ ጋር ተጣልታ ስትወጣ ምንገር ላይ ተገኘት እና ምንድን ሆነች ነው ምናምን ብላ ምግብ ምናምን ሰጠቻት፣ ና ያንን ምግቧን ብልታ ስታያት ፍሪሽ እንደሆነች ነገር ስታያት፣ ከዛ ምን አረገቻት? እኔ ጋር ላሳድርሽ ምናምን ትበሽ ብላምን አለች። ደስ አላት። ቤትሽ ነው ወይ መጀመሪያ ፍቅረኛ የለሽ እንዳንቺ ለምናት ከስትጣል ፍቅረኛ ዘንዳለ እርሽም ስትላት፣ አ ፍቅረኛ ምናምን አላውቅም፣ እንደዚህ ያለ ነገር አላውቅም ስትላት፣ እች ነገርማ ትበላለች ትልና፣ ሌላው እንዲቃ ትደውልና ታስ በላታለች ማለት ነው። ክብሯን ታሳጣታለች። እና እሷም በኋላ እንዲህ አድርገሽ ክብረን እኮ ነው ያሳጣሽኝ ምናምን ስትላት አይ ሰውየው ጠቀም ያለ ገንዘብ ይሰጥሻል። በኋላም ደግሞ ከዚህ ተነገሩ በኋላ እንደሚተባበራት ነገር አድርጋ ትነግራታለች። ልጅቱም አለቃቀሰች፣ ያንን የሰጣትን ብር ለእናቷ ወስዳ ሰጠቻት። እናቷም ተጠራጥራለች፣ እውነቱን አላወቀችም እናቷ። እና ምናደረጉ አሁን ደግሞ ኑሀሜን አጠመዷት። ልጅቱ ስትመጣ የኑሀሜ ሄት፣ ህፃኗ እናት ቤት ስትመጣ፣ ያው ይህን ኑሀሜ ጎረቤት ነበረች እነ ኑሀሜ ጋር መጣች ማለት ነው። እና አሀ ብላ ይመካከሩና የህፃኗን እናትና ና የኑሀሜ እህት ኤደን ይመካከሩና እሷንም እንደዚህ እንደዚህ ማድረግ አለብን። አሁን እሷ እንደዚህ እንደዚህ ካደረግሽ ለአንቺ ጠቀም ያለ ገንዘብ ታገኛለች ትላታለች፣ ለኤደን ማለት ነው። የህፃኗ እናት ለኤደን እህትሽን አሳልፈሽ ተሰጠሽ ለአንቺ ያኔ ገንዘብ ታገኛለች፣ ጠቀም ያለ ገንዘብ ታገኛለች ትላታለች። ከዛ እሷም እንደገና እሺ ትላለች። ያ ሰውዬ ምን አለ ምናምን ስትል መኪና ቤት ልግዛልሽ ብሏል ብዬ ብነግረች ደሴ ላይ ነበር፣ ግን ከነመፈጠርሽም አያውቅም ትላታለች። አሁን ምንድን ነው ትኩረታቸው? ኑሀሜን ማጥመር ነው። እሺ ትል እና ከዛ ስትመጣ አባቲ ምናምን ብላ በቃ ዱኝ በቃ እርዱኝ እርዱኝ ብላ መጣች። አጭር ልብስ ለብሳ ምናምን ና እርዱኝ እርዱኝ በቃ ዱኝኛ ስትል በቃ ተጸጽታ ነው ብለው እነሱ ደስ ያላቸው በቃ ልጅ ይቅርታ ምናምን አለ። ሰውየውም ችግር የለውም አባዬ፣ በቃ እኔ አድኑኝ እንዴ ምናምን መለወጥ ነው ፈልገው ምናምን ስትል፣ ያው ኑሀሜ ቀብያ ናት ሚስኪ ናት ማለት ነው። እሺ ትላለች። ኑሀሜ እሺ ብላ ይቅር ትላታለች ማለት ነው። ብርድ ልብስ አምጥታ ኑሀሜ ያለበሰቻት፣ አይዞሽ ሸሽቴ ምናምን አለቻት ማለት ነው። አይዞሽ ሸሽቴ ችግር የለውም አብሽሪ ምናምን አለቻት እና ኑሀሜም ለበስበስ አደረገቻት ግን እህትዮቱ በቃ ተሳካላት። እዚህ ጋ ነበረ ዋናው መስፈርት ምንድን ነው? እሷን ተታርቃ እሷን ማጥመድ ነው ያለባት ነበረ፣ ተሳካላት። ምክንያቱም ተታረቀቻት። ከዛ በኋላ ምንድን አደረገችው ይዛት፣ ምንድን ነው ለምን እኔ እና አንቺ እንዴት ና፣ እንዴት ተወጠን ፈታን እንልም? ትላታለች። ብር ምን ጋለ ችግር የለውም ስትል ከዛ አይ ምናምን አለች ወይ ከዛ አባትዮውም ተስማሚ ችግር የለውም እንዲህ ሄትሽ ጋር ሄዱና ዘና በሉ ችግር የለውም ይላታል። ዘና ማለት መስሎታል ልጁ ያቃት ምናችን ስንት አመት አብሯት ኖሮ ጭራቅ የሆነች ልጅ። ከዛ እሷም እሺ እንግዳማ ኤርሚ ይምጣለቻት ፍቅረኛዋን ማለት ነው። ኤርሚ ይምጣ ስትላት አይ እኔ እናችንን እንጂ ብቻችንን እህት እናት የእህትና የእህት ጉዞ ነው። ችግር የለውም እናንተ እሺ ተባብለው ተመካከሩ እና ይሄዳሉ። ኤርሚንም ሳይነግሩት እህቷን ይዛ ትሄድና መጠጥ ያመጣሉ መጠጥ እየጠጡ እያለ ጠጅ ጠጅ ትላታለች። ኧረ እንደውም እኔ እኮ መጠጥ ብዙም አልወድም፣ እንደውም ይህም ለጠጣው ሽንት መጥቶብኛል። ወዴት ጋ ነው ሽንት ቤት ያለው ስትላት፣ ሽንት ቤት በዝ በዝ ብለሽ ታገኘዋለሽ ትላታለች። ኑሀሜም ወደ ሽንት ቤት ታመራለች። ኑሀሜ ወደ ሽንት ቤት ስታመራ፣ እሷ ኤደን መድኃኒቱን መጠጡ ውስጥ ትጨምረዋለች ማለት ነው እና የህፃኗ እናት ደግሞ በቅርብ ርቀት እየተከታተለቻቸው ነበረ እና በእንትን በምልክት ትክክል አድርገሻለሁ አሁን አድግ ምናምን እያለች በምልክት ታሳያታለች ትነግራታለች ማለት ነው። እና ኤዴንም ንሀሜ መጠጥ ውስጥ መድኃኒቱን ትጨምረዋለች። ጨምራ በጣም ምናምን የእንትን ያለውን ትወለውላለች፣ ጠረጴዛ ላይ ያለው እንዳትነቃ ብላ ማለት ነው። ንሀሜም ትመጣለች። ንሀሜም የተፈጠረውን ነገር የምታውቀውን ነገር የላትም። እንግዲህ ኤዴን ነው በጣም በቃ ለነሐሜ በጣም መጥፎ ናት። ያለፈውን ታሪክ አለ፣ ግን ነሐሜ እህቷን ብትሆን በዚህ ልክ ማመን አልነበረባትም። ተቀየርኩ ራሱ ብትላት በዚህ ልክ ማመን አልነበረባትም ማለት ነው። ምክንያቱም የእህቷን እህቷን ባትሆን የኤዴንን ባህሪ ታውቃለች። ለአባቷ እንኳን ስንት ነገር ሆኖ አሳድጓት ስንት ዛ ሆኖ ግን ሲታመም ዞር በልና ያለችው ማለት ነው እንጂ አይ አባቴ እንደዚህ ብኮን አባቴን ባኮን ምንምን ንጹህ ልብ የላትም እና እንደዚህ መጥፎ ናት። ግን ኑሀሜ ቀረበቻት በጣም ቀረበቻት። እና ውዶች መጨረሻ ላይ የምንሆነ ጠጣች እና ወይ እራሷ ነው። ከዛ ጥጭበት ሙዚቃውን እራስሽ ነው የማመሽ እንዴት እላታለሁ ማለት ነው። ጨምራ እንትኑን መጠጡን ጨመረ ጥጭበት ብላ ትሰጣታለች። ከዛ መጨረሻ ላይ እየት ነው። ከዛ ኑሀሜ ሆና አልጋ ላይ ሆና ከዛ ወይኔ የምንድን ነው የተፈጠረው ምናምን እየለች ስትል ኤርሜ መምጣት ምንጉር ነው ኤርሚ እንዴት ሊሆን ቻለ? እኔ አልገባኝ ያለው ይሄ ነው። እንዴት ኤርሚ ኬፍ ያኔ እና ወዶቼ ኤርሚ ምጥት ብሎ የኔ ቆንጆ ምናምን ምናምን አለ ማለት ነው። እኔ ያልገባኝ የኤርሚ ጉዳይ ነው። ያኔ እንጃ እያኔ ኤርሚ እንዲያል ነው እንዳመነው ነው፣ ንሀሜም እንዳመነችው አይደለ ማለት ነው። አባትየው እንደፈራው ነው ማለት ነው። የተረጠረ ምንድነው ተመነጠረ ብሏል። የኤርሚ ፍቅረኛ ው እንደምታቁት ደውላለት ነበር ንመጣለሁ ምናምን ብላ፣ እነሱ ፍቅረኛው ጋር ሊመለስ እሷን ደግሞ የፈለጋት ለዚህ ጉዳይ ይሆን እንግዲህ። እስ አብረን ምን ይሆን አልቀጣዩን። ኤዴን ግን ኤዴን አንቺ ግን በቃ መጥፎ መጥፎ ሴት ነሽ እህትሽን አሳልፈሽ ለገንዘብ ብለሽ በንጹህ በልኩ ገብተሽ እንደዚያ ታደርጊያለሽ። ባለጌናት ኤደን፣ ባለጌናት ብእውነት ኤደን። በጣም በጣም የማይደረግ ነገር ነው ያደረገችው። ምክንያቱም ለገንዘብ ብላ እህቷን አሳልፋ መስጠት አልነበረባትም የግዲሷ ክብሯን ስላጣች እሷ ስለተዋረደች ጅኘቱንም ማዋረድና ክብሯን ማሳጣት አልነበረባትም ምክንያቱም ምንም አላረገቻትም እኮ ኑሀሜ ኤዴንን ምንም በደለችኝ የምትለው ነገር የላትም አባቷ ቤት መጣች አባቷ መጣት ቤቱ በቃ አባቷ ቤት መጣች እንጂ ሌላ ምን ያደረገቻት ነገር አለ ምንም ያደረገቻት ነገር የለም ያው ክፉ ሰው ግን ዝም ብሎ በጨለማው ስለሚመራ እሷን በጨለማው ተመርታ ነው። እና ወደዚ በቀጣይ ቪዲዮ ደግሞ ተመልሰን ስለምንገናኝ ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ። አመሰግናለሁ። ደህና ዋሉ።